አሰላም አሌይኩም አራክትላ በረካት አላት። ሰላም የሙና ቤተሰቦች እንዴት አናችሁ? ታማናቸሁወይ? ያለ አልምዱላ አንድ እንዴት ናችሁም? ሰላም አንዶ መልካም። ዛሬ ማሳያችሁም መኮረና በኩዳር እንዴት እንደምሰራ ነው ማለት ነው። እንደምትመለከቱ እዚጋ ያዘጋጀሁት ካሮት አለን ወይም ጀዘር ፍልፍል ሮሚ ያለኝ፣ ይህም ቢጫውን ፍልፍል ሮሚ ነው። እዚጋ ጠማጠማ አለኝ። እዚህ ጋር ደግሞ በሰልና ነጭ ሽንኩርት፣ እዚጋር ቃሪ ያለን ማለት ነው። እዚ ደግሞ ቡራ ወይም በቀሎ በቀሎ እሸት ስሬ ማለት ነው። እዚ ጋ ደግሞ ቅመሞች አሉ ማጅ ጉስ ጋራ ፍላስዎች ከምሆን አሉ። እዚ እንደምታረም እንደምትመለከቱ ጅምና ሳይላ አለ ማለት ነው። እና አሁን ወደ አሰራሩ እንላለን ማለት ነው። ቅርታ አንድ ላይ የማይታይ መጥበሻችን ሽናቱን በጣም ጠባብ ስለሆነ ብዙም አይመቸኝም ማለት ነው። እዚ ጋር እንትን አዘጋጅቻለሁ መጥበሻዬን ማለት ነው ትን እሳት ምናምን ይሰክራለው፣ ከእዛ ዘይት አደርጋለሁ ማለት ነው። አሁን እንበቃችሁ ዘይት አድርጎ እንትን እንጨምራለን ማለት ነው።

ጨምራለሁ። መጀመሪያ የምንጨምረው ማለት ነው እንትንነው ያዘጋጀው ዳሩ ማለት ነው። ሁሉንም አንድ ላይ ነው ማደርገው ነው። ሁሉንም አንድ ላይ ነው የሚጨምረው ማለት ነው። አንድ ላይ ሁሉንም ማለት ነው

ሰው በጣም በጣም አሪፍ ነው። በነገራችን ላይ ማለት ነው። የምር በጣም ተበልቶ አይጠበብ እንደዚህ ያደርጋት ሽሩ ማክሩ ማለት ነው። በጣም ነው የሚጣፍጠው። ምንም አትሳለች ማለት ነው። ተበልቶ ራሱ አይሰለች። መኮረና ሀምራው ይልቅ እንደዚህ ያርጋች በጎዳር ብትከሩ በጣም የተሻለና የሚጠ ነው ማለት ነው።

አሁን በቃ ምን እጨምራለሁ መሰላችሁ? ይሄና ያሳያ ያሳያ ነው። እንደ ፍላጎታችሁ እኔ የዚህና ሳይላ ነው የምጠቀሙ ማለት ነው። እስካም ከዚህ ምናምን ልታረጉ ትችላላችሁ ማለት ነው። እኔ ነው ነው እጨምራለሁ ማለት ነው። በቃ ምን ያህል እጨምርበታለሁ? ከዛ አሁን ደግሞ ምን ጨምራለሁ መሰላቱ ቃሪያ ማለት ነው። ቃሪያን ጨምራለሁ።

የመኮረና በትጋራ አሰራር ነው። ሞክሩት፣ ሁላችሁ ሞክሩት። ሁላችሁም ሰርታችሁ ብሎ ላሉ ቤተሰብ ላይክ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱ። አንዶ ድጋሚ ጠይቃችሁ ማለት ነው። ቤተሰቦች በሌላ ቪዲዮ እስከምንገናል። አሰላሙ አለይኩም ወረህመቱላ ወበረካ